የሃይማኖት በጥባጮች የሃይማኖት ሸቃጦች መጥተውብናል። እኔ ያለም ብርሃን ነኝ እኮ ነው ያለው እንጂ እኔ መንገድ ላይ ቆሜ መንገድ ዘግቼባቸዋለሁ አላለም ክርስቶስ። ሃሌሉያ ብለው የመጡ ለእንጀራ ያደሩ ከነፍስ የተጣሉ ደግሞ እልፎች ናቸው። በዚህ አውደ ምረት ላይ ማናችንም የስሜታችንን መናገር አንችልም። ከስራችሁ መጨረሻ እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ የምትሉት አምላክ እያቀለሉት ነው ተምረው እንለወጣለን የሚል ወጣት እንዳይኖር፣ ሚሊዮነር ቶን አለህ ይባላል። ላይሱዙ ፌንት ይሰራል። ለክርስቶስ ሲሆን ቦክስ ይጨብጣል። አረተዋ እንቀላለት በምንፍቅና ህይወት ውስጥ የተመላለሱ ወረበላዎችም አሉ በኦርቶዶክስ ቤት እናቶች በባህሪያቸው ደካማ ናቸው። ችግሩን ጸሀዩን ሀሩ መቋቋም አይችሉም። ና እድሉ ለነሱ ይሰጣቸው ብለው ይህን እድል ሰጥተውን የኛ ተሰራለን እዚህ ጎጆ አራት አምስት ወይን እናራለን። አልበቃ ሲል ደግሞ ከደጅ ነው እንደዚህ ተበቃ ሆሎ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍትምን ስለሚበላው ራሱ በግሹም ስለማይገኝ ያው ከተት ብሎ መቻ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ እንዳሚለብሰት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሀው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው፣ ከገዳማያኑ የምትወስዱት ጸበል ነው፣ ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና፣ ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ፣ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን፣ የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤናስጥልን ክብራን ተመልካቾቻችን፣ እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋራ ቆይታን ስለምታደርጉም ከልብ ነው የማመሰግነው። እንግዲህ ሰሞኑን የምናነሳቸው ጉዳዮች ላይ ክቡር ጠቅላይ ሚኒስትሩ ያሉበትን ሀሳቦች በስፋ ስናነሳ ነበር። በርካታ ተመልካቾች ምንድነው እሱ ክቡር ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር የምትለው የሚል ሀሳቦችን አንስተዋል። ሁለት ሶስት ነገሮች ሲባል የምናነሳበት ምክንያቶች አሉ። እንድናነሳ ሰሞኑን ምክንያትና ጉዳይ ስለሆኑም ጭምር ነው። በአጠቃላይ ደግሞ በዚች ሀገር ስለሚደረጉ መልካምም ክፉ ነገሮችም በመጀመሪያ ተጠያቂው ጠቅላይ ሚኒስትሩ ስለሆኑ እሳቸው የሌሉበት ሀሳብ ይኖራል ብለን አናስብም። አሁን በተለይ ባለንበት ወቅት ነገሮች ባዘነበሉበት በዚህ ጊዜ ላይ ለብዙ ነገሮች እሳቸውን አለማንሳት አይቻልም እና ዛሬም እናነሳቸዋለን ማለት ነው። ለምን ተነሳ ከሚሆን ይልቅ የተነሳበት አግባብ ትክክል ነው ወይስ አይደለም የሚለውን ነገር ብናየው ጥሩ ነበር። አንደኛ ያነሳ ነው ከእስራኤል የውጭ ጉዳይ ሚኒስትር ወደ ኢትዮጵያ መምጣት ጋር ተያይዞ ነበረ። የእስራኤል የውጭ ጉዳይ ሚኒስትር ወደ ኢትዮጵያ ሲመጣ እንደ መንግስት፣ መንግስት ነኝ ብሎ ኢትዮጵያን የሚያስተዳድር አንድ ጠቅላይ ሚኒስትር የእስራኤሉን የውጭ ጉዳይ ሚኒስትር ሲያገኝ ሊጠይቅና ሊያነሳ የሚገባው ትልቁና አንደኛው ከፊት ቀድሞ እንደ ግንብ የሚገተርበት ዋናና አንገብጋቢ ጉዳይ የዲር ሱልጣን ነው። ሌላ ምንም ታምር የበለጠ ነገር የለም ማለት ነው፣ በተለይ እንደ ኦርቶዶክሳውያን ስለዚህ ክቡር ጠቅላይ ሚኒስትሩ ጋር የሚያገኛቸውን የውጭ ጉዳይ ሚኒስትር ይህንን ሳናነሳ ብናልፍ በታሪክም ተወቃሽ ሆነን ስለምናልፍ ጭምር ነው። ይህንን ደግሞ የምናውቀው እሳቱ ላይ ያለን የዲር ሱልጣን ጉዳይ ምን ያህል እንደሚያንገበግብ ከሃይማኖት አልፎ ሀገር ነን ብለው የያዙ በተለይ ግብፃውያን ምን ያህል የበላይነት ስለማምጣት አባቶቻችንን እንደሚደበድቧቸው አለፍ ሲልም እስከ ሞት መከራ የሚያጸኑባቸው የሚያውቁት ልጆቻቸው ናቸውና፣ ያንን ማንሳት አለመቻላችን በፍጹም ነውር ይሆናል ማለት ነው። በዛ ምክንያት ነው ያነሳነው። ከዛ ባለፈ ደግሞ ሦስቱ ሊቃነ ጳጳሳት ወደ ኢትዮጵያ መግባታቸውን ተከትሎ እንግዲህ ከቅዱስ ሲኖዶስ አባላት ተወክለው ታዲያ ወደ ጠቅላይ ሚኒስትሩ ሄደው እንዲጠይቁ ሲደረግ፣ እንዲፈቅዱ የሚፈለገው ጠቅላይ ሚኒስትሩ ናቸው። ታዲያ በዚህ ሳናነሳቸው ልንቀር እንችላለን ወይ ነው? ከዛ ባለፈ በጣም በርካታ ነገሮችን ራዕይና ሀሳብ አለኝ ተስፋ አለኝ ብለው በተለያዩ ሚዲያ የሚናገሩት ጠቅላይ ሚኒስትር የተለያየ እምነታችንን አንድ ካልሆነ ብለው ደግሞ የሚያንቦጫርቁ አንድ የሚሉት ደግሞ በእነሱ አስተሳሰብ ጥፋት ሆኖ ሳለ ይሄንን ወይም ደግሞ ይሄንን ሀሳብ የሚያራምዱትን ሀይበሉልን ብለን መጠየቅስ አለመቻል አሁንም ንፉግነት ነው እና እሳቸውን የምናነሳበት እልፍ ጉዳይ ነው ያለው። በተለይ ጠቅላይ ሚኒስትሩ በተለያዩ መገናኛ ብዙሃኖች ሲገኙ በሳቸው ጊዜ ያልነበሩ ግን አሁን የሰሯቸው እልፍ ጉዳዮች እንዳሉ ሲናገሩ የምንሰማ እልፍ ነገሮች አሉ። በጣም በሚገርም መልኩ ግን የሚዘነጉት ነገር ይህችን ቤተክርስቲያን ነው። የዚች ቤተክርስቲያን ያደረጉላትን እንጂ ያደረጉባትን ነገር የምንናገር ሰዎች እንዳንሆን ይፈለጋል እና ስላደረጉት እያመሰግን የተደረጉባትንና እያደረጉባት ያሉትን ነገሮች ደግሞ አጥብቀን የምንኮንን የምናወግዘውም ይሆናል። ከዛም መካከል የልብ ልብ የተሰጣቸው በክህነት ስም ካህን ሳይሆኑ በጵጵስና ስም ጳጳስ ሳይሆኑ ሾልኮ የገቡ የምንፍቅና ዘራቸውን ፖለቲካ ውስጥ ተደብቀው እየዘሩ ያሉ ግለሰቦችን ዛሬም ቤተክርስቲያን በምትዳኛቸው የምትዳኛቸው ቢሆንም ፖለቲካው ልብ ልብ ሰጥቷቸው ከቤተ ክህነቱ ውጪ ቤተ መንግስቱን በመተማመን በሚመስል መልኩ ሩጫና አንቧጋሮ እየፈጠሩ ስለሆነ አሁንም የሀገር ህግ አንድ እንዲልልን እናሳስባለን። ይህንን አለማንሳት ንፉግነት ስለሆነ ነገም እያነሳን እንቀጥላለን። ወደ ዛሬው ቪዲዮችን ስንመጣ ግን ሶስት ቪዲዮችን እንመለከታለን። በጣም በሚያስገርምና በሚያስደንቅ መልኩ ዛሬም ጠቅላይ ሚኒስትሩን እናነሳቸዋለን። ጠቅላይ ሚኒስትሩ አካም አካም በዛ ምንድነው ነገሩ ብለው ሲጠይቁ ነበረ ከዚህ በፊት። እኛ ደግሞ አካም አካም ብቻ አይደለም የበዛው ክቡር ጠቅላይ ሚኒስትሩ፣ ዝም ብሎ በየሜዳው ሀሌሉያ የሚልም ደግሞ ሰው በዝተዋል። እርስዎ የገረሙት አካም አካም ብቻ ነው ከፖለቲካው ጋር ተያይዞ ይህንን ለምን እንዳሉት እርሶ ያውቁታል፣ የፖለቲከኞችም ታውቁታላችሁ። እኛም ደግሞ በየሜዳው ተነስቶ ዝም ብሎ እንደ ቀትር እብድ ሀሌሉያ የሚል በስሙ የማይታመን መጽሐፍ ቅዱስን ይዞ ግን ጥቅስ የማያውቅ ዝም ብሎ አውላላ ሜዳውን የሞላበትን ሀይባይ አበጁልን ለማለት ስለፈለግን ነው። ጠቅላይ ሚኒስትሩ ከዚህ በፊት ምን ብለው ነበረ? እስኪ ተከታትለን እንመለስ። አከም አከም አከም በስቷል ግን አከም የበዛው ኦሮሞ ጋር ብቻ አይደለም። ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ በአክስቴ፣ በአጎቴ፣ በአያቴ፣ በወንድሜ፣ በምናምኔ እያለ አከም አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም። አከም ላይ የሚያልቀው እንደዚህ አይነት አዎ፣ ክቡር ጠቅላይ ሚኒስትር እንግዲህ በአክስቴ፣ በአጎቴ ኦሮሞ ነኝ እያለ አከም አከም የበዛ አለ ብለው ሲተነትኑ ከምን አንጻር እንደሆነ ያውቁታል። ከአከም በኋላ የሚቀጥል የለም ሲሉ ምን ለመናገር እንደገባት እንደፈለጉ ይገባናል። እኛ ደግሞ የምንላለን አሁን ላይ ዘሎ በሜዳ መጽሐፍ ቅዱሱን እንዴት እንደሚነበብ እንኳን የማያውቅ ዘቅዝቆ ሀሌሉያ የሚል በዝቷል። ከሀሌሉያ ውጭ እኮ ሌላ ምንም የሚያውቀው የለም ምንም። ለዛ ማሳያ ወንድማችን ልድተቃል ነው ሀሌሉያ ሲል የዋለውን አንድ በዛ ስም መጥራት እንኳን አልችልም። ተራ ፓስተር ነኝ ባይ ከመጽሐፍ ቅዱስ ጥቅስ ጠቅሰህ ስጠኝ ቢለው ወንድማችን ልደተ ቃል የሚያቋርልም ያኛው ምክንያቱም ከሀሌሉያ የዘለል ዘለል አይደለም። የሃይማኖት በጥባጮች የሃይማኖት ሸቃጦች መተውብናል። ልክ እርሶ አከማከም እንዳሉት በፖለቲካው እንደተማረሩት እናትን ልጅ ላስተምር እያለ ነው። አደባባይ ለወጥቶ እየረበሸ ነው። አሌሉያ ኢትሶኪ አሌሉያ ማለት ለም የጨነቀን ሀሌሉያ የሚልበት እጦን ሀሌሉያ ለሚልበት ሰው የተመጣጠነ ድምፅ አይደለም። እየተረበሽን ነው። መንገድ ተዘግቶ ነው። እኔ የዓለም ብርሃን ነኝ እኮ ነው ያለው እንጂ እኔ መንገድ ላይ ቆሜ መንገድ ዘግቼባቸዋለሁ አላለም ክርስቶስ። ከዛ በተቃራኒው መልኩ መንገድ ተዘግቶ ከተማ ታውቆ እኮ ነው ለጠፋው ዓለም ብርሃን ነው የሆነው ክርስቶስ ለጨለማው ዓለም ብርሃን ነው የሆነው። ለተጨነቁት ተስፋ ደስታ፣ ሐሴት ነው የሆነው። ለአጡት ማግኘት መንገድ ላይ ሆነው እኮ የሚዘርፉ የሚመስሉ ወይም የሚዘርፉትን የሆነ ነገር እያስተባበሩ የሚመስሉ ተራ ሀሌሉያ ባዮች መጥተዋል። አትሊስት የሰማዩን በዛ ብንተው በምድሩ ህግ ግን እንዳኝ እነዚህ ሰዎች ሀይባ የሚል ጠፍቶ የከተማ ላይ ቅስቀሳ የሚያደርጉ ለንግድ የሚሄዱ ወንድሞች ሰርተው የሚበሉ ግብር የሚከፍሉት ደግሞ ከልክ በላይ ድምፅ አሰማችሁ ተብሎ እየታሰሩ ነው ያለባት ሀገር እኮ ነው። እኔ አንዴ ገጥሞኛል። እንደዚህ እስቲ ይህንም የከተማውን በደ ተመልከቱልኝ። ውዳር የሚያደርስ መድኃኒት ኢየሱስ ነው። መጽሐፍ ኢየሱስ ብቻ ይላልና እኛም መጽሐፍ ኢየሱስ ብቻ እንናለን። አሁን የእውነት በዚህ ልክ የሚሰበክ ስብከትስ እረባለው ረባለው ሁለት ሶስት ተን ወንጌሉን ትተን ሁለት ሶስት ነገር እናንሳ። አንደኛ ህዝብ በሚተላለፍበት ቦታ ላይ መንገድ ዘግተው ነው ቆመው እየለፈለፈ ያለው ሁለተኛ ምንም ገንዘብ ቢሆን የህዝብ ሀብት የህዝብ ነው። ይህ የሚኒባስ ታክሲ ድጎማ የሚደረግለት ነው። ህዝብን ማመላለስ የነበረበት ነው። አንድ ተራ ወመኔ አገር የሚያሸብር ከተማ የሚዘጋ ከመጽሐፍ ቅዱስ የተጣላ ሃይማኖተኛውን የሚያሰድብ የእውነት ስይ ስለ መረስቲ እናውራ። ክቡራን ተመልካቾቻችን በዛ ቤት እንኳን አላችሁ የምትሉት ስትሰሙት አትሸማቀቁም? አታፍሩም? ህገ ቤተ ክርስቲያን አለ። በምድርም የምንተዳደርበት ህግ አለ። እንዴ፣ ምንድን ነው እየሆን ያለው? አካም አካም ብለው የመጡ ለፖለቲካ ተለጣፊ ለመሆን የመሰሉ ሀሌሉያ ብለው የመጡ ለእንጀራ ያደሩ ከነፍስ የተጣሉ ደግሞ እልፎች ናቸው። ያበላል በሚል አስተሳሰብ ያበላል መንግስቱ ወርሳለሁ በሚል አስተሳሰብ ያበላል በሚል አስተሳሰብ እንግዲህ ወደሽ ለተደፋሽ ቢረግጡሽ አይክፋሽ ነው እሱ አይመለከተኝም ግን ሀይባ ይኖርልን እንደ ሀገር ህግ ጨነቀን ጎዳ ነው የእግዚአብሔር ቃል አይደለም የሚነገረው የእግዚአብሔር ቃል በእግዚአብሔር ልብ አይደለም እየተወራ ያለው በትህትናው ሙላት አይደለም ካለባበሳቸው እንኳን ከዓለማውያን እንትን የሚሉ አይደሉም ሲፈልጉ በጅዶ ነው የሚያወሩት ሲፈልጉ በካራቴ ክርስቶስ እኮ አነጋገሩም አለባበሱም ውሎ አዳሩ ሁሉ እኮ ስብከት ነው ከወንበዴ መሀል ተሸላሚ ወንበዴ የሆነው እንዴት ነው ክርስቶስን የሚሰብኩት ግዴላችሁም የሀገር መሪዎች ህሊና ያላችሁ፣ ህሊና ላላችሁ ይህ ዝም ብላችሁ ሀሌሉያ ብላችሁ ለእንጀራችሁ የገባችሁ መሪዎችን አይደለም። ይህ ለእንጀራ ሲል ሀሌሉያ ብላችሁ የገባችሁ ምናምን የዘንድሮ ተጠማቂዎችን ወይም የዘንድሮ ፈላሾችን አይደለም። ሀገር ለመምላት ታሪክ ይጠይቀናል የምትሉ ሀገር መሪዎች በየትኛውም እምነቱ ነው። ሀገርን በስነ ስርዓት ምሯት። ህግ ይከበር። ጎዳና የሰው መረማመጃ ነው፣ ስርዓት አምልኮ የሚፈጸምበት ከዚሁ ህዝብ መሬት ተቆርሶ እየተሰጠኩ ነው፣ እየታደለ ነው፣ በገፍ ላውም ለግለሰብ። እሱን አልተቃወምንም፣ ስርዓት ይኑር። ወንበዴዎች በረከቱ ከስራቹ መጨረሻ። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ የምትሉት አምላክ እያቀለሉት ነው። አምላክን እየሰበኩ አይደለም። የለም በልባቸው፣ የለም በውስጣቸው፣ የለም በሀሳባቸው። ያበላል ወይ ነው። እንደነዚህ አይነት ወረበላዎችን ያዙልን ለማለት ነው። ደግሞ ከዛው ቤት ደግሞ አሉ በገባቸው ልክ ክርስቶስን ለመግለጥ የሚጥሩ። የግድ በእኔ አስተሳሰብ በእኔ ሃይማኖት ብቻ ክርስቶስ ይገለጣል ብሎ ወይም ይታያል ብሎ ሙጭጭ ማለትም አያስፈልግም። ያላምነ ካለ በአስተምሮ አሳምኖ እኔ ወደ ታየልኝ እኔ ወደ ታየኝ እኔ ወደ በራልኝ ክርስቶስ መመለስ ነው እንጂ እኔ ጋር ብቻ ነው አምላክ የሚል አስተሳሰብ መኖር መቻል የለበትም። በዛ ቤት ሆኖ ደግሞ በገባቸው ልክ ክርስቶስን ለመስበክ የሚጥሩ መምህራኖችም ደግሞ ያሉበት ቤት ነው። እነዛን አታሰደቧቸው። ከዛ መካከል እኚህን አባት ተመልከቷቸው። በጣም የሚያስደስቱኝ ስለሆነ እውነተኛ ናቸው። ስትሆን ይታየኛል፣ ዋ ብሎ ያ ደግሞ ይወድቃል። በጣም እኮ ተአምር እኮ ነው ባክ። ሰው እንዴት ቢሊዮነር ትሆናለ ሲባል ይወድቃል። ምን ማለት ነው? ራሱ እንዴ እንዴ እንዴ የእግዚአብሔር ልጅ ሆነሃል ሲባል የሚወድቃል የዘላለም ሕይወት አግኝተሃል ሲባል የሚወድቅ አለ። አንተ የጌታ ልጅነት ሲባል ሲባል የሚወድቅ አለ እና ቢሊዮነር ነህ ሲባል ለምን ይወድቅ? በዛኛው ካልወደቀ ወደቀ። ይህ እኮ ጅኒ እኮ ነው፣ አጋንንት እኮ ነው። ቢሊዮነር ትሆናለህ ስትባል የሚጥል መንፈስ ቅዱስ የለ የለ። እኔ ስላየው ቢሊዮነር ጥሩ ነው፣ ሶስት አይሱዙ ይታየኛል ይለዋል፣ ይወድቃል። አይሱዙ አለዚህ ሀገር አላቅም ሀገር ቤት ነው ያለ እዚ ል ድራማ ድራማ እኮ ነው። ድራማ እኮ ነው። እኔ ከጣለኝም የጌታ ፍቅር የጣለኝ እንጂ ለምን መቶ አይሱዙ አይደ ምን አገባኝን። ቢሊዮነር ና ምን ልሁን እንዴ? ቢሊዮን ሆድ ይኖረኛል እንዴ? ያንኑ አንድ ቺክን ነው ምበላው እና ቢሊዮነር ወርቅ ይበላል? ያው ምግብ እናንተ የምትበሉት ላይ ይበላል። አላከ በቃ፣ ምንድነው ይሄን ያህል እንደዚህ የምንጦዘው? ምንድነው የምናብደው? ምንድነው እንደዚህ መስመር የምንለቀው ለምድራዊ ነገር? እና እግዚአብሔርን እኮ አለመፍራት እኮ ነው ድፍረት። የሐሰት ትንቢት መለማመድ ራሱ እኮ ጭራሽ እግዚአብሔርን እኮ አለመፍራት ነው። እግዚአብሔር አለኝ ይለዋል እኮ የሰፈር ጓደኛ ማለት ነው እግዚአብሔር አይናገርም ይናገራል እንደምትመለከቱት ነው ክቡራን ተመልካቾቻችን ክርስቶስ መጥቷል ሲባል የሚወድቅ የለም ገንዘብ ታገኛለህ ሲባል አሜን የሚል የስራና ክህሎት ሚኒስትር ምንድን ነው ስራው የሀገሪቱ ፋይናንስ ስርዓት ምንድን ነው ስራው መፍራስ እኮ ነው ያለባቸው ሰው ሳይሰራ የሚከብርባት ሀገር እንዴት ነው የሚሆነው እንዴት ወጣቶች ተስፋ እንዳይኖራቸው ተምረው እንለወጣለን የሚል ወጣት እንዳይኖር ሚሊዮነር ትሆናለህ ይባላል። እንዴት እንደዛ ይሆናል? እጅግ በጣም የሚያስገርም የሚያስደነግጥ ነገር እኮ አሜን፣ አይሱዙ ታገኛለህ፣ አሜን፣ ሲኖትራክ ታገኛለህ፣ አሜን። ከዛ ይወድቃል ፌንት ኢየሱስ ጌታ ነው የሚል ግስ ሲጨብጥ ሰው ለመማታት ላይሱዙ ፌንት ይሰራል። ለክርስቶስ ሲሆን ቦክስ ይጨብጣል። አረተው አንቀላለድ። ከዛ አልፎ ደግሞ አሁን የባንክ ቡክም ይዞ መምጣት ተጀምሯል። ኢየሱስን አውርደታችሁ የባንክ ቤት ሰራተኛ ይመስል ምታለን። እንድትማሩ እውቀት ሰጥተዋል፣ እንድታመሰክን ጊዜ ሰጥተዋል፣ ሰላም ሰጥተዋል። የኤምባሲ ሰራተኛ አድርጎ ማውረድ ይቺን ቤተክርስቲያን ደግሞ መልሶ መተቸት ክርስቶስን አትሰብክም እንዴት ይሆናል? ኧረ ተው፣ ቢያንስ ይሄ አካሄድ ለመንግስትም እኳ አይረባም አይጠቅምም። መንግስትን የሚጥል ነው፣ ፖለቲካን የሚንድ ነው። ከፖለቲካው ጋር የመጣ አስተሳሰብ ነው። ሳትሰራ ትበለጽጋለህ የሚል አስተሳሰብ በሃይማኖት አስተምህሮ ሲሰበቅ እንዴት ተብሎ አባቶች መጠየቅ አለባቸው። የሚመራመር የሚፈጠር ትውልድ ነው እንጂ የሚያስፈልገው አዳራሽ ላይ ቆሞ ስራ ሳይሰራ አሜን የሚል ወጣት እኮ አይደለም። አሜኑ እኮ ለሰማይ ደግሞ አይደለም። ተበለጽጋለ እንዴት? ሁሉ እኮ አያድግም። አንዱ ሲሰራ አንዱ ሲያሰራ ነው። የሀገሪቱ ስራና ክህሎት ሚኒስቴር ምንድን ነው ስራችሁ? የሰራተኛና ማህበራዊ ጉዳይ ኃላፊነት ውስጥ ምንድን ነሱ? ይሄ ማህበረሰባዊ ሴቶች እኮ ናቸው እየተሸረሸሩ ያሉት። ብሔራዊ ባንክስ ስራው ምንድን ነው? የማይታወቅ ገንዘብ ዝውውር ሲደረግ፣ የገንዘብ ሚኒስትርስ ኬት ነው የመጣው አይልም? ቢሊዮነር ሆኗል ኬት ባንክ ላይ ተቀምጧል ሲባል እንዴት የፋይናንስ ደህንነቱ ዜሮ ነው? የለም፣ ኧረ ተው። የብልጽግና ሲመጣ አከም አከም እንደመጣ፣ ሀሌሉያም አብሮ ነው የመጣው አይደለም? አማኞች የሉም እያልን አይደለም ድንቅ ሰባኪዎች ያሉበትም ጭምር ነው። ወረበላዎችን ማስወገድ በስሙ የሚነግዱ ነጋዴዎችን ከቤቱ ማስወጣት እየጠራረጉ ይሄ ይጠበቃል። በዛ ቤት ብቻ ያለ ሳይሆን ከአምላክ ጋር የሚያጣላ ከማህበረሰባዊ እሴት ጋር የሚያጋጭ በእኛ ቤትም ያለ ጸሎታችን ከጣራ በላይ እንዳያልፍ የምዕመናኑን ገንዘብ የሚበዘብዙ በምንፍቅና ህይወት ውስጥ የተመላለሱ ወረበላዎችም አሉ። በኦርቶዶክስ ቤት ክብራን ተመልካቾቻችን፣ አሁንም አሳያችሁ እነዚህን ቄስና ዲያቆን ከስር በምትመለከቱት በ0972 080808 ያሉበትን ደብር ንገሩ። በሀገር ስብከቱ ሊቀጳጳስ ክህነታቸው እንዲያዝ ከስራም እንዲባረሩ ነው መደረግ መቻል ያለበት። ወረበላዎች ናቸው ለቤተክርስቲያን የማይጠቅሙ የህዝብ ጸሎት እንዳያደርግ የሚያደርጉ የሰው ድዌዎች ናቸው። ተመልከተን እንምጣ። አረ እባካችሁን እንዲህ አይደረግም። ያውም በቅዳሴ ላይ ተመልከቷቸው ቤቱ ጌታ የሚያደርጉትን ያውቁምና፣ ይቀርበላቸው። አሁን ይሄ ለስልኩ ኖ ለእግዚአብሔር የሚቀርብ እግዚኦታ ነው እየተቀርጹ የሚደረገው ነገር። እግዚኦ እኮ ማለት ለፈጣሪ በአንቃደ ህልና ለእግዚአብሔር ማቅረብ፣ ምህረት ለዓለም እንዲወርድ ማድረግ። ለሀገር ብቻ ለወገን ብቻ አይደለም፣ ለዓለም ነው እግዚኦታ ሚባለው ስለዚህ ስልኩ ይቅርብን። እሳ እንግባ፣ በህግ በስርዓት እንመራ እንመራ እንምራ፣ እሳ እንግባ። ያለፈው እንግዲህ አረ ምህረቱ ቀርቶ እንደ ኃጢአት አያዝንቡብን። ክቡር አባታችን በእድሜ በጤና ይጠብቅልን፣ እንደዚህ መካሪ አባትም አያሳጣም። እንደነዚህ አይነቶች ወባዎች ደግሞ አሉ፣ የሰው ወባዎች፣ ቅዱሱን ቦታ የሚያረግሱ አረሞችን መንቀል መቻል አለብ እነዛ የቀድሞቹን ቤተ መንግስቱ ይንቀልልን እነዚህን ደግሞ ቤተ ክህነቱ ያስወግድልን ሰው በንጹህ ህሊናው ከአምላኩ ጋር ይገኝ መረት ለምድሪቱ ይምጣ በዚህ ላይ ነው መደረግ ያለበት ደውሎ አሳውቁን በመጨረሻም ክቡራን ተመልካቾቻችን እንግዲህ ስለ እመቤታችን ቅድስት ድንግል ማርያም የተሰበኩ ስብከቶችን ከዚህ በኋላ በተቻለ መጠን የተነገሩ እውነቶችን እየጋበዝናቸውን ናቸው እንለያቸዋለን ሲነኩን ይብስብናል ስለ እመብርሃን ከተነገረ በወጣት አንደበት ይሄኛውን ወደድኩት። እስቲ ተመልክተ ነው እንመለስ። እዚህ ሰሞን ሮጥ ሮጥ የምትል ነገር አለች። ቤዛ መቤታችን ቤዛ ትባላለች ወይስ አትባልም? ክርስቶስ ብቻ ነው ቤዛነት፣ ለእሷ አይሰጥም የሚሉ ሰዎች አሉ። ወገኖች፣ አንድ ነገር ማስተዋል ያለብን በዚህ አውደ ምሕረት ላይ ማናችንም የስሜታችንን መናገር አንችልም። እየሰማሽ ይሁን አይደለ? በእግዚአብሔር ቤት ውስጥ ሰው መናገር የሚችለው የተማረውን እውነት ነው እንጂ የተሰማውን ስሜት አይደለም። ስሜት ችኩልነት ነው። ስሜት ትዕቢት ነው። ስሜት አለመረጋጋት ነው። ስሜት እኔ ያወቅኩት ሁሉ እውነት ነው ማለት ነው። ትህትና ግን አባቶችን መጠየቅ ትህትና መጻሕፍት መመርመር ትህትና ራስን ዝቅ አድርጎ እውነቱን ማየት ነው። ስለዚህ ቤዛ የሚለው ቃል ለመቤታችን ይጠቀሳል። መቤታችን ቅድስት ድንግል ማርያም ቤዛችንና ስንል ስህተት አይደለም፣ ትክክል ነው። ሙሴ ቤዛ ተብሎ ተጠርቷል። ሌሎች አካላትን ቤዛ ተብሎ ተጠርቷል። ምትክ ማለት ነው። ነገር ግን የመቤታችንን ቤዛነት ስንናገር የሙሴን ቤዛነት ስንናገር ሌሎቹም ደግሞ ቤዛ ናቸው ብለን ስለ እነርሱ ቤዛነት ስንናገርና ስለ ክርስቶስ ቤዛነት ስንናገር ይለያያል። ጌታችን ኢየሱስ ክርስቶስ ቤዛችን ነው ስንል መድኃኒታችን ነው፣ አዳኛችን ነው፣ ስለ እኛ ተላልፎ የተሰጠ ነው፣ ስለ እኛ ሥጋውን የቆረሰ ነው፣ ደሙን ያፈሰሰ ነው፣ ዋጋ የከፈለ ነው ብለን እንናገራለን። አትፍሩ የተዋሃዱ ልጆች እመቤታችን ቤዛ ናት። ምንም ጥርጥር የለውም። በዚህ ነው እንትን የምንለው እንግዲህ የመቤታችን የስደቷን ቦታ የምንሳለምበት ረግጠን የምንመለስበት ልዩ መንፈሳዊ መርሃ ግብር ወደ ግብፅ የጃንደረባው ጉዞ ወደ ኢየሩሳሌም የሚወስደው ዮዳ ቢሲኒያ ከነጋሽ ሚዲያ ጋር በመተባበር በወረሃ ሰኔ ጉዞ አዘጋጅተናል። ወደ ግብፅ ሀገር ሄዳችሁ ቅዱሳን ገዳማትን መሳለም የምትፈልጉ ቦታዎችን ረግጣችሁ መመለስ የምትፈልጉ ከኛ ጋር ጉዞችን አድርጉ። በወርሃ ሰኔ ወደ ግብፅ ሀገር ጉዞ እናደርጋለን። ከስር ባለው ስልክ ቁጥር ደውሉልኝ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ልንረሳው ልንዘነጋው የማይገባ የሙታንሳማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ገዳምም እንደዚሁ የአባቶች በዓት ተጀምሯል። እናቶችን አጠናቀናል። እግዚአብሔር ይስጥልን። በአንድ ዓመታት ውስጥ የአባቶችንም በዓት አጠናቀን ልመና እናቆማለን ማለት ነው። እግዚአብሔር ይደረናል። እሱንም አስታውሱ። ወደ ግብፅ የሚደረገው ጉዞ ሊጠናቀቅ ጥቂት ቀናት ነው የቀረውና፣ ደውሉ ተመዝገቡ። እግዚአብሔር የዛ ሰው ይበለን።

አስፈለገ ደግሞ ክቻ እንዳሚለብሰት ነገር በውስጥ እንደዚህ አድርጎ ውስጥ ሰውየ ብቻ ሊለብስ ይችላል። ላስቲክ ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀ ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና፣ ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ፣ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን፣ የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልን።